በዋትሳፕ፣ በቴሌግራምና እንዲሁም እናንተ የምትጠቀሙበት ሶሻል ሚዲያ ይሆናል። እሺ በዛሬ ቪዲዮችን ደግሞ ይዘንላችሁ መጣን። ባለፈ ቀሩትን ክፍል ሶስትን ፊደላትን ፊደሎችን ቆጥረን ከዛ ደግሞ ቃላት መመስረት በእያንዳንዳቸው ቃል እየመሰረትን እናያለን። ቀጥታ ወደ ቪዲዮችን ቪዲዮን ጀምራችሁ አታወት እስከ መጨረሻው በእርግጠኝነት ፊደሎችን ለመያዝም ለማንበብም በቀላሉ ትረድታላችሁ ብዬ አስባለሁ። እሺ እቺ ደነች መጀመሪያ ፊደሎችን አንድ ዋንድ ፊደሎችን ያላወቅነው ፊደሎችን አንድ ዋንድ እናነባለን። ፊደሎችን ከዚህ በፊት አንብን የምናውቅ የምናውቃቸው ደግሞ ቃላት ምስረታውን እናያለን። ቃልስ የመሰረት ነው ደግሞ ቃሉን የመሰረት ነው። በማንና በማን ፊደል ነው? ከማን ቤት ነው? ያለች ማን ብለን ስናነባታለን የሚለውን እየቆጠርን እያየን በሙሉ እናያቸዋለን ማለት ነው። ደ ዱ ዲ ዳ ዴ ድ ዶ። እደግመዋለሁ ደ ዱ ዲ ዳ ዴ ድ ዶ ከዚህ እንዲያደርገን አንበን ወይም ደሞ ሸምደን ከያዝነ በኋላ ፊደሎችን የምናደርገው ቃላት መመስረት ነው። እሺ ቃል ስንመሰርት ለምሳሌ ደ ደወል ደወል ብለን ስንጽፍ ከወቤት ደ የመጀመሪያዋ ነች፣ ከወቤት የመጀመሪያዋ ከለቤት ስድስተኛዋ። እነዚህን ሊገዛጥም ስናነባቸው ደ ወል ደወል፣ ደወል። እሺ፣ ሁለተኛው ደግሞ ዱ ነው። ዱ ዱር፣ ዱር። ከዱር ብለን ለመጻፍ ከረቤት ስድስተኛ ፊደል እና ከደቤት ሁለተኛ ፊደል ዱር ብለን እንጽፋለን ማለት ነው። ዱ ዱር። ዲ፣ ዲ ደግሞ ዲ ከደቤት ሶስተኛዋ ከላ ከለ ላ አራተኛዋ ዲላ ዲላ ዲላ ይችኛዋ ደግሞ ዳ ነች። ዳ ከደቤት አራተኛዋ ዳ ብለን እናነባታለን። ቅርጿም ይችን ትመስላለች፣ አንድ እግሯ አጠር ያለች በግራ በኩል ቃላት ስንመሰረትበት ደግሞ ዳ ዳኛ ከእኛ ቤት አራተኛ ፊደል ሁሎችም አራተኛ አራተኛ ፊደል ናቸው። ዳኛ ዳ፣ ዳኛ። እች ደግሞ ዴ ነች። ዴ ከዘቤት የመጀመሪያዋ ከደቤት አምስተኛዋ ፊደል። ዘዴ ዘዴ ዘዴ ዘዴ። እሺ እች ደግሞ ድ ነች። ድ ድ ም ከደቤት ስድስተኛዋ እና ከመቤት ስድስተኛዋ ሁሎችም ስድስተኛ ስድስተኛ ፊደሎች ናቸው ማለት ነው። ከጸቤትም ስድስተኛዋ ድምፅ፣ ድምፅ መጨረሻ ደግሞ ዶ ናች። ዶ ዶላር፣ ዶላር፣ ዶላር ለመጻፍ ከደቤት የመጨረሻዋ ና ከለቤት የአራተኛዋ ከረቤት ስድስተኛዋ ዶላር ቆጥረን ማግኘት ወይም ደግሞ መረስ እንችላለን ማለት ነው። ማን ከማን ቤት እንደሆነች እና ማን ብለን እንደምናነባት ማለት ነው። ዶላር። ሁለተኛው ደግሞ ጀ ነው። ጀ ጁ ጂ ጃ ጄ ጅ ጆ ጀ ጁ ጂ ጃ ጄ ጅ ጆ እሺ። ጀ እነዚህ ደግሞ ሁሎችም የ የመጀመሪያ ፊደል ናቸው ማለት ነው። ጀመረ ጀ፣ ጀመረ፣ ጀመረ። እቺ ደግሞ ጁ ናት። ጁስ። የጀ ሁለተኛ ፊደል ናት፣ የሰ ስድስተኛ ፊደል። ጁስ ጁስ

እነዚህ ደግሞ ጀም አራተኛ ፊደል ናት። ፓም አራተኛ ፊደል ን ከነቤት ስድስተኛ ፊደል ጃፓን ጃፓን። ስኛት ደግሞ ት ጄ ጄት የጀ አምስተኛ እና የተ ስድስተኛ ፊደል ጀት። ለምሳሌ የተ ስድስተኛ ፊደል ለማግኘት ተቱ ቲታ ቴ ት ት የምንላት ይችን ትመስላለች፣ ማለት ነው። ጀት ይህ ደግሞ ጅብ ጅብ፣ በችኛቱ ቃል እንደመሰረተ ጅብ። የጀ ስድስተኛ ፊደል ጅብ፣ ሁሎችም ከበቤት ስድስተኛ ና ከጀቤት ስድስተኛ ፊደል ናት። ጅብ ችኛቱ ደግሞ የጀ መጨረሻዋ ጆ ጆ ግ የገ ስድስተኛ ፊደል ናት። የገ ስድስተኛ ፊደል እና የጀ መጨረሻ ማለት ጆ የጀ መጨረሻው ፊደል ጆ ብለን ነው የምናነባት። ጆ ግ ጆግ፣ ጆግ እኛ ደግሞ ገ ነው። ገ ገ ጉ ጊ ጋ ጌ ግ ጎ ገ ጉ ጊ ጋ ጌ ግ ጎ። Mo, ge Kdebead, uh, yes. ግ ጎ ቃላችን መሰረት ደግሞ ገመድ ከደቤት የስድስተኛዋ ፊደል ተጠቅመን እንጂ ገመ ሁሎችም ሁለቱም የመጀመሪያ የመጀመሪያ ፊደል ናቸው ማለት ነው። ገመድ ገመድ እዚህ ጋር ደግሞ በጉ ነው ጉ ን ዳ ን ከገ ሁለተኛዋ እና ከ ነቤት ደግሞ ሁለቶችን ስድስተኛ ስድስተኛ ፊደል ነው። ከደቤት ይችኛዋ አራተኛ ፊደል ናት። ጉ ን ዳ ን ጉንዳን። ጊ ደግሞ ጊዜ የገ ሶስተኛ ፊደል ና የዘ አምስተኛ ፊደል ጊዜ ጊዜ። እዚጋ ደግሞ በጋ ነው። በጋ ቀን ስንመሰርት ጋ ጋ ዜጣ ጋዜጣ የገ አራተኛ ፊደል እና የዘ አምስተኛ ፊደል እና የጠ አራተኛ ፊደል ጋዜጣ፣ ጋዜጣ፣ ዜጣ። እዚህ ጋር ደግሞ በጌ ነው መሰርተው፣ ጌትነት፣ ጌትነት፣ ጌትነት። እሺ፣ እነዚህ ደግሞ ከገቤት አምስተኛ እና ከተቤት ስድስተኛ ከነቤት የመጀመሪያ ከተቤት ስድስተኛ ጌትነት ጌትነት። እዚ ላይ ደግሞ ግናት ግብር ግብር፣ ሁሎችም የስድስተኛ የስድስተኛ ከገቤትም ስድስት ከበቤትም ስድስት ከረቤትም ስድስት ሁሎችም የስድስተኛ የስድስተኛ ፊደል ናቸው። ግብር ግብር። እዚ ጋር ደግሞ ጎ ጎ ርፍ ጎርፍ ከገቤት ሰባተኛና ሌሎች ከረቤትም ከፈቤትም ስድስተኛ ስድስተኛ ፊደል ጎርፍ ብለን ቃል እንመሰርታለን ማለት ነው። እሺ እች ደግሞ ጠነች ጠ ጡ ጢ ጣ ጤ ጥ ጦ ጡ ጢ ጣ ጤ ጥ ጦ። እሺ በእያንዳንዳቸው ቃላትን መሰረት ማለት ነው። በእያንዳንዳቸው ቃላት ስንመሰረት ጠ፣ ጠጠር፣ ጠጠር፣ ጠ ሁለቶችንም የመጀመሪያ የመጀመሪያ ፍሬ ነው። ጠጣ፣ ጠጠር ሲደጋገሙ ሌላ ትርጉም ወይም ደግሞ ሌላ ያላቸው እነሱን የሚጠበቀው ለማንበብ ሌላ ትርጉም ስለሌላቸው ፊደሎችን ደጋግሞ ስማቸውን መጥራት ነው። አሁን አብዛኞቻችን ስታነቡ አየይዘን ለማንበብ እንዴት አድርገን አንብበው የምትሉ ስማቸውን በትክክል ከጠራቸዋቸው ስጠሩት ቀጥታ ትርጉሙን ይሰጣቸዋል ማለት ነው። ቀጥታ ተያይዘው ይነበብላቸዋል። ለምሳሌ ቻውን ጠጠናት ጠጠር። ስማቸውን ብቻ ስንጠራው ጠጠር ሚል ትርጉም ይሰጠናል። ጡ ጡ ጦ ጡ ጦ። ይህ ደግሞ ራሷ የጠ ሁለተኛዋ እና የጠ ሰባተኛዋ ፊደል አድርገን ነው ጡ ጦ ሚል ትርጉም የጻፍነው ማለት ነው ጡ ጦ ጡ ጦ። እሺ እ ይቺ ደግሞ ጢናት ጢ ንዝዛ ጢንዝዛ ጢንዝዛ ከዘቤት አራተኛ አራተኛና፣ ማለትም እቺ ስድስተኛ እቺኛ አራተኛ ጢንዝዛ፣ ጢንዝዛ እኛስ ጣናት፣ ይ ደግሞ ጣ፣ ጣ፣ ጣጣ ራሷ ናት ማለት ነው። እንዲሁ ስናያት ትርጉም ያላታት መስሎን፣ ግን ጣጣ፣ ጣጣ ብለን ቃል ሰርታለን። ይቺ ደግሞ ጤናት ጤ ና ከጠቤት አምስተኛ ና ከነቤት አራተኛ ጤና ጤና። ይችኛዋ ደግሞ ጥና ጥር ሁሎችም ከረቤትም ከጠቤትም ስድስተኛ ስድስተኛ ፊደሎች ማለት ነው። ጥር ጥር እኛው ደግሞ ጦ ጦጣ ጦጣ የሰባተኛዋና እ ደግሞ የአራተኛዋ ተገጣጥመው ከጠቤት ሁሎችም

ስድስተኛዋ ጨ ው እች ደግሞ ጩነ ጩቤ ከጨቤት ሁለተኛዋ የውጭን ከበቤት ደግሞ አምስተኛዋ ጩቤ ጩቤ ጭ ጭንቅ ጭ ጭንቅ ከጨቤት ሶስተኛዋ፣ ና ከቀቤት ስድስተኛዋ ጭንቅ። እቺ ደግሞ ጫ ጫት ከጨቤት አራተኛዋ ጫ ከተቤት ስድስተኛዋ ት ጫት። እሺ። እቺ ደግሞ ጩ ጩባ ጩባ ጩ ባ ከበቤት አራተኛዋ ማለት ነው። እችኛት ደግሞ ጭናት ጭራ ከጨቤት ከጨቤት ስድስተኛ እና ከረቤት አራተኛዋ ጭራ ጭራ። እሺ ይችኛዋ ደግሞ የጨ መጨረሻዋ እና የመ አራተኛዋ ጮ ማ ጮ ማ። እሺ ይችኛ የቱ ደግሞ ፈነች። ፈ ፉ ፊ ፋ ፌ ፍ ፎ ፈ ፉ ፊ ፋ ፌ ፍ ፎ። እሺ ፈ ፈረስ። ፈ የመጀመሪያዋ ና ረም የመጀመሪያዋ ከሰቤት ስ ስድስተኛ ፈረስ ፈረስ። እቺ ፉ ደግሞ ከሰቤት ሁለተኛዋ ና ከለቤት ስንተኛዋ ነች? ስድስተኛዋ። ፉል ፉል ፉል። እች ደግሞ ፊ ናት። ፊ ፊሽካ፣ ፊሽካ፣ ፊሽካ። ከፈቤት ሶስተኛዋ ና ከሸቤት ስድስተኛዋ ከቤት ደግሞ አራተኛዋ። ፊሽካ፣ ፊሽካ። እዚ ጋር ደግሞ ፋ ነች። ፋ ፋ ኑ ስ ከፈቤት አራተኛዋ የውጭን ከነቤት ደግሞ ሁለተኛዋ ከሰቤት ስድስተኛዋ ፋ ኑ ስ ፋኑስ። እዚ ጋር ደግሞ ፌ ፌስታል፣ ታል ፌስታል ፌስታል። ከፈቤት አምስተኛ ከሰቤት ስድስተኛ እና ከተቤት አራተኛ ከለቤት ስድስተኛ ፊደሎችን የተጠቀምነው ፌስታል ፍነች እጅ ደግሞ ፍ ፍ ፍቅር ፍቅር። ከፈቤት አም ስድስተኛና ከ ሁሎችም ረ ቀ ስድስተኛ ስድስተኛ ፊደል ናቸው። እቺ ከፈቤት ስድስተኛ፣ እቺ ከቀቤት፣ እቺ ከረቤት ሁሎች ምን ናቸው? ስድስተኛ ስድስተኛ ፊደሎች ፍቅር ፍቅር። እሺ እዚ ጋር ደግሞ ፎ ፎ ቶ። እቺ ከፈቤት ሰባተኛዋ፣ እቺ ደግሞ ከተቤት ሰባተኛዋ ቶ፣ ፎቶ ፎቶ። እንዲህ እያረግነ ፊደሎችን ስንተኛ ፊደል ናቸው፣ ማን ብለን ስናነባቸዋለን የሚለው ሁሉ አንድ ባንድ እያየነ? ሙሉ ለሙሉ ብንን ለማመድ ቃላት ምስረታን እንደምን ለማመድ ያው ተስፋ አደርጋለሁ እንደምትለምዱበት። ለዛሬ ዘንድላችሁ የመጣን ቪዲዮ ይህን ይመስላል። በኦንላይን መማርና መከታተል የምትፈልጉ ከታች ባለው ስልክ አይበሉ እንደሁሉም፣ በቴሌግራም በዋሳብ በኢሞ ለዛሬው ይህን ይመስላል። በሌላ ቪዲዮ ውስጥ ተምንገናኝ ድረስ መልካም ጊዜ ሰናይ ቆይታ ይሆንላችሁ። ደህና ሁኑ።